የተከበራችሁ ምዕመናን እንደሚታወቀው የአረፋ በዓል በሙስሊሙ ማህበረሰብ የሙስሊሙ ማህበረሰብ መገለጫችን የሆነው የመቻቻል፣ የመከባበር፣ የአብሮነት፣ የመደጋገፍና የተቸገሩ ወገኖችን የመርዳት ባህልና እሴትን በተግባር የሚያሳይበትና አላህ የወፈቃቸው ሀጅ የሚያደርጉበት ሀጅ ያልሄዱት ደግሞ ከቤተሰቦቻቸውና ከወዳጅ ዘመዶቻቸው ጋር በመሆን በድምቀት የሚያከብሩት ክብረ በዓል ነው። ይህን ክብረ በዓል ስናከብር መላ ሙስሊሙን ማህበረሰብ ባህሉና እምነቱ በሚያዘው መንገድ ሲያሳይ የነበረውን በጎ ተግባር በአረፋ በዓሉን ይበልጥ አጠናክሮ መሄድ ይኖርበታል። ይህንን በጎ እሴት ለትውልድ በማሸጋገር የሀገራችን መንግስት የጀመረውን የልማትና የስላም ውጥኖችን ለማሳካት በሚያደርገው ርብርብ እንደ ሙስሊም ማህበረሰብ የዜግነት ግዴታችንን መወጣት ይጠበቅብናል። የዘንድሮን አረፋ በዓል ከቤተሰቦቻችሁና ከወዳጅ ዘመዶቻችሁ ልታከብሩ ወደ ወራቤ ከተማ የመጣችሁ እንኳን ደህና መጣችሁ እያልኩኝ ቆይታችሁ ሰላም እንዲሆን ከተማችንን ዞርዞር ነገራችሁ። በሀገራችን ኢትዮጵያና በተለያዩ ሀገራት በመንቀሳቀስ በርካታ ስራዎችን የሚሰራ ህዝብ ነው። በዚህም ስራ ታታሪነቱንና ልማት ወዳድነቱን የተመሰከረለት ብርቱ ህዝብ መሆኑንም ከማረጋገጥ አልፎ ሀገርን በማልማት በማልማትና በመገንባት ወደር የማገኘለትም እምነቱ በጀግነቱ ጠብቆ ያቆየው የስልጤ ህዝብ የማንነቱ መገለጫ የአስተዳደር የአስተዳደሩ መዲናና የተፍተው ማሳያ ናት የተከበራችሁ ህመማናል ወራቤ ከተማ የወራቤን ከፍታ ለመጨመር ሁሉም የስልጤ ማህበረሰብ የሀሳብ የአይነት የገንዘብ ሌሎች አይነት ድጋፎችን በማድረግ ወራቤን በማድረግ የስልጤነታችንን ይበልጥ ከፍ ማድረግ ይኖርብናል። በዚህም በዚህም መነሻ በወራቤ ከተማ አስተዳደር በስልጤ ልጆችና ወረኞች ብርቱ ተሳትፎ እንድንሰራ እንሰራለን ብለን አምሳ ሰባት ነጥብ ሁለት ኪሎ ሜትር ርቀት ያለው አስፋልት መንገድ አስጀምረናል። ለዚህም ከአንድ ቢሊዮን ብር በላይ ወጪ ያስፈልጋል። ይህንንም መንገድ እውን ለማድረግ ለሁሉንም የህብረተሰብ ክፍል ርብርብ የሚጠይቅ ነው። ለዚህም ተግባር ማህበረሰባችን ያሳየው ሞራል ትልቅ ነው። ጊዜውንና ገንዘቡን በመስጠት አሻራውን ለማሳረፍ ደፋ ቀና እያለ ይታያል። ይህንንም ለማሳካት ጥረት እያደረጋችሁ ያላችሁ በከተማ አስተዳደሩ ስም ማመስገን እንወዳለን። ይህንን ፕሮጀክት እስኪንጨርስ ድረስ ሁሉም ማህበረሰብ ያልተቋረጠ ድጋፍ እንዲያደርግ ጥሪዬን አቀርባለሁ። ሌላው እንደ ከተማ አስተዳደር እየተሰሩ ያሉ የልማት ስራዎችን መላው ማህበረሰባችን ከወትሮው በላቀ ሁኔታ ሰላሙን በማስጠበቅ ልማቱን በማስተባበር የከተማችንን እድገት ፈጣን በፈጠነ ሁኔታ እሉን ለማድረግ እገታችሁ ትልቅ ነውና እገታችሁ አይለየን እንላለን። በመጨረሻም በዓሉን ስናከብር ከልግ ተቋማትና ከቤት ውስጥ የተለያዩ አላስፈላጊ ነገሮች በተገቢ በማስወገድ የራሳችንና የከተማችንን ንጽሕና እየጠበቅን የተራቡትን በማብላት የታረዙትን በማልበስ የተቸገሩትን ነገሮች በማሰብ